እንዴት ናችሁ ደህና ናችሁ ወይ ዛሬ ማለት ነው ድንገት ትዝ ሲለኝ ሰሊጥ አገኝ ማለት ነው ሰሊጡ ከዛ እንጀራ ሳች ነበር እና የሰሊጥ ፍትፍት ትዝ አለኝ የዝም መስመር መስመር አድርገው እና ሰሊጡን እንደምንድን ነው እኔ እኮ የማርሳው ብያለሁ ከዛ ሰሊጡ እንደዚህ አመስኩትና ምን አላኩት መሰላችሁ ፈጫ ድ መፍጫ ማለት ነው። ብዙ ማረብ የለበትም። በገዝ አድርጋችሁ ሰሊጥ ማለት ነው ባረብ ይባላል። ባረብ ው መፍጫችን ላይ

እሱን ከተፍ ይቀርሻል ማለት ነው። ከዛ ዝጋ፣ ትንሽ ጨው ሳይበዛ ድስት ዘርጋችሁ ጨው ታደርጋላችሁ። ከዛ የከተፍነውን ሽንኩርትና ቲማቲም ቃሪያ አድርጋችሁ ይጨምራላችሁ። እስ ጋ የፈጨነውን ሰሊጥ ይጨምራለሁ። ማስ አድርጌ የሚበቃችሁን ያህል

ትንሽ ጨምርበታለሁ። ሰሊጥ ሰሊጥ ፍትፍት ጨውንም ቀምሳለን። ጨውንሻንሱ ላይ ጨምርበታለን። እንጀራን እጨምራለሁ። እሱ ጋር ያረሳውን ነገር ሎሚ ጨምሮበት፣ ሎሚ ማንኛቸውም ነገር ጦሮ ነው። በተለይ ቲማቲም ስትጠቀሙ ባንዴሮቸሁ ሎሚ ይጠቃል። አሁን እንጀራ ይጨምራል። እዚ ጋር የቆራረሱት እንጀራ ላይ የቆረኩት እንጀራ መጀመር ማለት ነው። ብዙ መክፈቶች አሉ። እንጀራ እናደርጋለሁ። ሳህን ላይ አብረን እንበላለን ማለት ነው። ቀላሉ አሰራሩ እንጀራ ስጋር ያለ እንጨምራለን ማለት ነው ማለት ነው። አብረን እንበላለን። ጨርሻለሁ። ማለት ነው። በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ።